ማፍጠሪያ የረመዳን ምክንያት በማድረግ ሉቅማን በጎ አድራጎት፣ ሉቅማን ሀገር አቀፍ በጎ አድራጎት ማህበር ዛሬ ጉጉብቱ ላይ በመገኘት ከ45 በላይ ያሉ አይታሞችና እንዲሁ መሳኪኖችንም ማሰሪያና ማፍጠሪያ የሚሆን 20 ኪሎ ጤፍ፣ እንዲሁም ደግሞ 4 4 ኪሎ የገብስ የሹር ባህል፣ 1 ኪሎ ተምር፣ 2 ሊትር ዘይት፣ እንደዚሁ ግማሽ ኪሎ ቡና ይዞ መጥቶ እነዚህን አይታሞችና እንዲሁ አይታም የሚያሳድጉ እናቶች፣ እህቶች፣ እንዲሁ ደግሞ አረጋውያን አቅመደካማዎችንም ከጎናችሁ ነን ማለት ይፈልጋለ ሉቅማን በጎ አድራጎት አገር አቀፍ ሉቅማን አገር አቀፍ በጎ አድራጎት ማህበር ዛሬ በተመሳሳይ ጉጉፍቱ ብቻ ሳይሆን ተጠባሽም እንደዚሁ ከሰባ በላይ ለሆኑ አይታሞችና መሳኪኖች ተውዚ አድርጋለን። ስለዚህ ሉቅማን አገር አቀፍ በጎ አድራጎት ማህበር ላይ ያላችሁ ወንድም እህቶች አላህ ሱብሐነሁ ወተዓላ ጀዛችሁን አላህ ይክፈላችሁ። አባባን እነዚህ ምስኪኖች አስፈጥሩ የሚገኘውን ሰዋቡን ምንዳውን የምታገኙ አላህ አድርጋችሁ ነው የምንለው። ሌሎችን ማንኛቸውም ከሉቅማን ኸይር ፈላጊ የተባለ ሁሉ ከሉቅማን አገር አቀፍ በጎ አድራጎት ማህበር ጎን የተቆሙ ጥሪያችን እያቀረብን ሉቅማን አገር አቀፍ በጎ አድራጎት ማህበር በሀገር ደረጃ አሁን በዚህ በረመዳን ከሁለት መቶ በላይ አይታሞችና መሳኪኖችን ማፍጠሪያና ማሰሪያ የሌላቸውን ተውዚ እያደረገ በዚሁ ልክ ድጋፍ እያደረገ ያለ መሆኑን ለማሳወቅ እንወዳለን። ሉቅማን አገር አቀፍ ማህበር በዛሬው በዚህ በዘንድሮ አመት በረመዳን ቢያንስ ከ750 ሺህ ስለዚህ ሉቅማን አገር አቀፍ በጎ አድራጎት ማህበር በዘንድሮ 1446ኛው የረመዳኑን ሙናሰባ በማድረግ በሀገር ደረጃ ቢያንስ ከ200 በላይ እንትን ብሏል። በብር ደረጃ ሲገመት ከ750 ሺህ ብር በላይ የሚያወጣ የሆነ የምግብ እህልና ዘይት እንዲሁ እዚህ የምታዩዋቸውን የሚያስፈልጉ ነገሮች ሁሉ ለመሳኪኖችና ለአይታሞች ተውዚ አደረገ እያደረገ ያለበት ሁኔታ ነው ያለው። ስራቸውን አላህ ይቀበላቸው፣ ሁሉንም አላህ ጀዛቸውን አላህ ይክፈላቸው ለማለት እንወዳለን ወዳለን አላህ ሀብት ሰጥቷቸው ደግሞ ከዚህ በላይ ብዙ የሚሰሩ አላህ አርጋቸው ደግሞ ረመዷናቸው መቅቡል አላህ አርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አማራ ማሪ መዘጋጃ ጌቲኛ በአጋጣሚ ለስራ ጉዳይ መጥተን ስለነበረ በዛይነ ሀይር ስራዎች ሲኖሩ ደግሞ ገብቶ እናንተ ማገዝና መታዘብ አስፈላጊ ስለሆነ ጥሩ ሀይር ስራ ነው የሰራች ያለት ለቁማን ሀገር አቀፍ ማህበርም ለድፎች ምስኪኖች ለመርዳት በእናንተ አስተባባሪነት እየሰራ ያለው ነው ስራ ለመታዘብ ሞክረ ነው። እኛም እንደወረዳ እንደዛይነ ስራዎችን መደገፍ ማበረታታትና ማስተባበር አንዱ ስራችንም ስለሆነ በቀጣይ ከእናንተ ጎንም ሆናን ለመስራት ያክል ነው። እኛ እንደ ወጣትና ስፖርት ተቋም በክረምት በጎ ፍቃድ በበጋ በጎ ፍቃድ የምንሰራቸው ስራዎች አሉ። አቅመ ደካሞችን ግፍ የመገንባት፣ አረጋውያንን የመደገፍ፣ አልባሳትን የማሰባሰብ፣ በደም ልገሳ ምበር ሌሎችም ስራዎችም በጋራ የምንሰራው እንደ ተቋም አንድ ቅድ አድርገን የምንሰራው ስራዎች አሉ። በቀጣይ እናንተ ነው አንድ አጋዥ አካል አድርገን ሰፊ ስራዎች እንሰራለን ማለት ነው። በበጋ ወራቶችም አሁን ከዚህ ከረመዳን ጋር ተያይዞ ነገ ከነገ ወዳ የኢር በዓላት ይኖራሉ። እርድም የሚያስፈልጋቸው የገንዘብ ማሰባሰብ ስራ ሊኖር ስለሚችል እሱን ከእናንተ ጋር ስልክ ተቀየረንም ጭምር ከጎናችሁ ሆነ ለመስራት አጋዥ እና ቃል ለመግባት ጭምር ስለሆነ እናንተ እየሰራችሁት ያላችሁ ስራ ኸይር ስራ ስለሆነ እናንተንም ባላህ ስም አመስገን ንፈልጋለሁ ማለት ነው።